ተዋልጦ አለ ማለት እንችላለን። ማለት ኤክስቼንጅ አለ። ለምሳሌ ፍርሃት ቅድም እንደተባለው ኃጢአት ነው። ሞትን በመፍራት መከራን በመፍራት መኖር የኃጢአት ውጤት ነው፣ ኃጢአት ነው ራሱ። ፍጹም ፍቅር ፍርሃትን ያወጣል፣ ፍቅር ባለበት ፍርሃት የለም ይላል። አሁን የክርስቶስን በእነዚህ አይነት ነገር ስንለካው ክርስቶስ ውስጥ ፍርሃት ከፍቅር መጉደል ወይም በኃጢአት ምክንያት ከሚመጣ ወይም ደግሞ መከራን ለመቀበል ካለመፈልግ አይመጡም። እነዚህ ነገሮች በቅድሙ ትርጉማችን ምክንያት ይሄ የተዘጋ ነው። ለምሳሌ ፍርሃትን፣ ለምንድን ነው ክርስቶስ ፈራ አለቀሰም? ክርስቶስ ለምንድን ነው ያለቀሰው? አዳም ፈርቷል፣ አዳም አልቅሷል። ግን አዳም ያለቀሰው ምንድን ነው? በኃጢአቱ ምክንያት። ይሄ ማልቀስ፣ መፍራት የባህሪው ቁራኛ ስለሆነ ወይም ደግሞ የእነዚህ ተገዢ ስለሆነ ተገዶ ማለት ነው። አዳም አልፈራም ቢል አላለቅስም ቢል አማራጭ የለውም፣ አለማልቀስ አይችልም። መዳን ክርስቶስ ግን እነዚህን ገንዘቡ ሲያደርጋቸው የአዳምን ባህሪ ባህሪ ሲያደርግና እነዚህንም ገንዘቡ ሲያደርጋቸው ለምንድን ነው ያደርጋቸው? አንደኛ በፈቃዱ ነው። እነዚህን ገንዘቡ እንዲያደርግ የሚያስገድደው ምንም ነገር የለም። ኃጢአትም የምንለው ሌላ እነዚህ ሲያደርጋቸውም ለምንድን ነው ለድኅነት ሊያደርጋቸው ዘንድ ያልነው ቅድም፣ ማለት ነውሩ ይሄዳል። ይሄን እናድርገን። እኔ አሁን ምንድነው ኤክስቼንጅን ማሰብ እንችላለን ወይ ያልሁት ልክ ለምሳሌ ፍርሃት የአዳም ገንዘብ ነው፣ የቀዳማዊ አዳም ገንዘብ ነው። ፍርሃት በግዴታ ነው፣ እሱ ላይ ክርስቶስ ላይ በፈቃድ ነው። ኢምፖዝ ተደርጎበታል፣ ኢምፖዝ ተደርጎበታል። ክርስቶስ ግን በፈቃዱ ወስዶታል። ስለዚህ በፈቃዱ ሲፈራ ከአዳም ላይ የነበረው ፍርሃት ወደ ዳግማዊ አዳም ሲመጣ፣ ዳግማዊ አዳም ላይ ያለው አለመፍራት ወደ ቀዳማዊ አዳም ይሄዳሉ ሆነ ነው በሞቱ ሕይወት የሰጠን የሚለው እኮ ተመሳሳይ ማለት ይጋባበታል የሚል መሰለኝ። አሁን የመጋቢያ የመጋቢያ ሳ ነገር ድነት ነው መጋቢ እንዴት ነው ርስ ን ያሉት ለምሳሌ ለምሳሌ ቀጥታ እንዲሆን ዘዚያ ነው ሞተ ነሳ የእኛን ሞት ወሰደን እንላለን። ዘዚያ ነው ሞተ ነሳ የእኛን ሞት ወሰደ ይልና ወንቲያሁ ሕይወት አዋሃበነ የእሱን ሕይወት ደግሞ ሰጠን እንላለን። ይሄን ልክ ይህን ንባብ ኤክስቼንጅ ማለት ህይወትን ህይወትንበህይወትከዚህ ጋማ ነው። ግን ወደ ውህደት እንዳይል ብዬ ነው። አይደለም፣ አይደለም። ኤክስቼንጅ የኛ የነበረ ቤዛ የሚለው ቤዛ የሚለው ቤዛ በሚለው ቤዛ አንድ አንድ ፓራዳይም ነው። ቤዛ ማለት ዋጋ መክፈል ነው። አይ ግን ካሳም የሚል አለበት። ቤዛ ካሳ መክፈል ነው። ይሄኛው ኤክስቼንጅ ግን አንዱ የነገረድነት አስፔክት ነው። የእኛን ውርደት ወስዶ የእሱን ክብር ሰጠን። የእኛን ሞት ወስዶ የእሱን ህይወት ሰጠን። የእኛን ፍራት ወስዶ፣ ይሄ ነው የተለመደው። የእኛን ፍራት ቤዛ የሚለው ያለው ቤዛ የሚለው ቃል በነገራችን ላይ ድካም የሚመስሉ ለእኛ ብርታት የሆኑ ሁለቱ ቤዛና አራያነት የምንላቸው እኮ አራያነት እንድናደርጋቸው ማለት ነው። አደለ የሚደረጉ እርሱ አድርጓቸው እንድናደርጋቸው ቤዛነት የምንላቸው ግን በሰራ ከጽንሰት ጀምሮ እስከ ትንሳኤው ድረስ የሰራቸውን ስራዎች ያው የቤዛ ትርጉም ብዙ ነው። ፈንታ ሊሆን ይችላል፣ ምትክል ሊሆን ይችላል፣ መድኃኒት ሊሆን ይችላል። እና ለቤዛነት የምንላቸው በእያንዳንዱ ከድነት ጋር የሚያያዙ ነገሮች ናቸው ብዬ ነው በዚህ አንጻር እናየባልኩ። ለዚያ ነው ቤዛ ነው። እኔ አሁንም እንድትረዱ የሚፈልገው ሶስተኛ አስፔክት ክርስቶስ አንድ አስፔክት ነው። አንድ መተርጎሚያ ዘዴ ነው። ሶስተኛው ደግሞ ማዳኑ የእኛን በመውሰድ የእሱም በመስጠት የሚገለጥ ነው። ስለዚህ እኛ ጋር ያለን ጉዳት ሲቀበል ወስዶ ያጠፈዋል። ወስዶ ማጥፋት ብቻ ሳይሆን የእሱ የሆነን በግልባጩ ይሰጠናል የሚል ማለት ነው። ስለዚህ ኤክስቼንጁ መጋቤ ኤክስቼንጁ እሱ የሚሰጠን እኛ ነገቲቭ ነበር ያለን፣ እሱ የሚሰጠው ፖዘቲቭ ነው ብለን ልንረዳው እንችላለን። ለምሳሌ እኛ ጋር ሞት የነበረውን እሱ ሕይወት ማለት መጋቤ ቅድም አባ ጊዮርጊስ ጋር የጠቀስ ነው። የትስብእታችንን ሐሳር ወስዶ የመለኮቱን ክብር አሳተፈን ያለው ነው። እሱንማ ጥሩ እኮ ነው። ታዲያ እሱ እኮ ጥሩ ነው። ያኛው ግን ከንትን ጋር ይያዛል። ግዴታ መሞትን የሚያመጣ ነው። ሐሳር ካለ ግዴታ ይሆናል። እኛ ሀሳብ ለመፎቀስ ማድረግ ያለብን ብለናል። ቃል ላይ ግጭቱን እንትወውና ቃሉን ለሀሳቡ እናስገዛው ተባብለናል። ቃሉን በትክክል የቴዎሎጂካል ዲቤትስ እንደዚህ ናቸው። ተርሚኖሎጂን ማስማማት ምን ይላል መሰለ ወርድስ ሃቭ ኖ ሚኒንግ በት ዩዝ ይላል የሄርሜኔቲክስ አንድ ፕሪንሲፕል ነው ወርድስ ሃቭ ኖ ሚኒንግ በት ዩዝ ቃላት እንደተጠቀምናቸው ነው እንጂ አጠቃቅማቸው ነው እንጂ የሚገዛን ናቹራሊ ኢንትሪስቲክ የሆነ ከነሱ ጋር የተጣበቀ ትርጉም የላቸውም ድመት የሚለው ሸርጋ ምንም ግንኙነት የለውም ድመትን ለመግለጽ እንጠቀምበት ብቻ ነው። ድመትን የሚገልጥ ነው። ልክ እንደዚህ መግባብ ቃላቱ ናቸው። በቃላት ምክንያት ነው እንግዲህ አንዳንድ ጥያቄ ሰዎች የተነሱ አርል አሁን ባለው ነገር እንኳ እነዚህ እነዚህ እንትን ማለት አንችልም ማለት ዝም ብለን ትተናቸው ብንሄድ የተጎዱ ሰዎች እዚህ ውስጥ ይኖራሉ፣ ያዘኑ ሰዎች ይኖራሉ። በዚህ ቃል ምክንያት ብቻ ማለት ነው። ሶ ሁላችሁ እዚህ ውስጥ እኛ ተስማምተን ምንወጣ ሌሎቹ ይስማማሉ ማለት አይደለም። በነገራችን ላይ እንደው እኔ ማለት ቀሴስ፣ ይቅርታ በማል ኢንተራብት አደረግኩ። ይሄ የኛ ውይይት ዊዛውት ኤኒ ፕሪኮንዲሽን ወይም ደግሞ ምንም አስገዳጅነት የሌለበት የባክግራውንድ ምናምን ሌላ ታሪክ የሌለው ግን በአጋጣሚ ሆኖ የተነሱ አሁን ይሄ አንገብጋቢ ጉዳይ ስለሆነ እሱን እናደርግ በዚህ አጋጣሚ የሚከፋ ግን ሌት ሆንኩኝ ይመስለኛል። አዲስ አበባ መኪና ጨረታ ፈላጊ ውይይት እናደርጋለን። እሱ ውይይት የሚጠቅመን ከሆነ እንገፋበታለን እና በዛ መልክ መቀጠል አለብን ብዬ አስባለሁ። ይመስለኛል በተቆራረጡ ቪዲዎች የምንዳየው ፎለን ኔቸር ምናምን የሚል በተለም ተደጋጋሚ ሬፍሌክስ ሲደረግ ሰምቻለሁ እና እኔ ፎለን ኔቸር ለምሳሌ ለኛ ውይይት የማይስማማ ከሆነና የተለያየ ሚኒንግ እየተሰጡ በሁለት ሳይድ የሚጨቃጨቁበት ከሆነ ኦኬ፣ ሌትስ ፎርጌት ፎለን ኔቸር እና ሌላ ቃል ፈልገን ግን ኮንተንቱ ላይ፣ ይዘቱ ላይ፣ ጭብጡ ላይ፣ ትምህርቱ ላይ ስምምነት አለን የለንም የሚለው ላይ ድቤት እናደርግ፣ እንነጋገር። ጥሩ ነው። በጣም ጥሩ ነው። እስማም አለው ነው እሱ ነው ብዬ መልዕክቱ ላይ የምንነጋገር ከሆነ ያኔ ጠባይ አይኖርም። የተቀበሉ እሺ። እዚህ በእድል ጻችሁ ሌሎቻችሁ፣ አሁን ሶስታችን አውርተናል፣ አራታችን ጥያቄ እናንሳ ከዚህ ሰዓት እንደው ጥያቄ ከሚሆን አስተያየት ቢሆን አይሻልም፣ እንዴት ነው? አይ አንዲት ሀሳብ መሆን ያለበት እንጂ ሀሳብ አጠራ። ለምን መሰለው? ወደ መረዳት፣ ለምሳሌ አሁን በተናገርነው ነገር ላይ ይሄ ነገር እንደው ትክክል ላይሆን ይችላል፣ በዚህ ቢስተካከል በሚል አስተያየት ቢሆን ጥሩ ነው። ጥያቄ ከሆነ ትንሽ ወደ ተጨማሪ ሀሳብ ተጨማሪ ማጎልበቻም ነገር ሌላ ምሳሌ ማንፀሪያ የሚያስፈልግም ካላቸው ይጨምሩ። እኔ መሆን አለብ ብዬ የማስበው እንደዛ ነው። ጥያቄና መልስ የሚሆን ከሆነ አሁን ኦልሬዲ እየጨረስንም ስለሆነ ረጅም ጊዜ ነው የሚሆነው። እንዴት ነው? እዚህ ጋር ጥያቄዎች ራሱ ወደ መፍትሄ ይልካሉ። መመላለስ አይደለም ሀሳብ ነው፣ በተነሱት ሀሳቦች ላይ ይሄ የተጎሳቆለ ስጋችንን ሲል ቅድመ ተዋህዶ ያለ ወይም አጠቃላይ ሂዩማኒቲን የሚገልጽ አይደለም ወይ? አንደኛ ህሱር ስንል ደግሞ ለክርስቶስ ሀስረ ስንል እንግዲህ ክርስቶስ ከተዋህዶ በኋላ ስግው ቃልን እያልን ነው። ቃልን አይነካውም ወይ? ሌላኛው ደግሞ ማነሳው ምንድን ነው? በተለይ ግሎሪፋይድ የሆነው በዲ ከትንሣኤ በኋላ ነው ያለው ስንል ከትንሣኤ በፊት የቆረሰው ስጋ ያፈሰሰው ደም አደለ ወይ? እኛን ግሎሪፋይድ ቦዲ እንዲኖረን የሚያደርግ ነው የሚቀይረው። ዕፀ ሕይወት ማለት በመስቀል ላይ የተቆረሰው ስጋና ክቡር ደም አይደለም ወይ? ስለዚህ ያ ቅዱስ ስጋና ክቡር ደም ግሎሪፋይድ አይደለም ልንለው ነው ወይ? እንዴ ክቡር ስጋው ቅዱስ ደም፣ ስጋ መልኮት ደም መለኮት ከትንሣኤ በኋላ ነው እምንል ከሆነ ከዛ በፊት የተቆረሰው ቅዱስ ስጋና ክቡር ደምስ ግሎሪፋይድ አይደለም ወይ? ከዚህ ጋር በመገረፉ ቁስል ተፈወሳችሁ ይላል ኢሳይያስ 53 ላይ። ስለዚህ ይሄን ህስረት ነው፣ ህሱር ልንለው ነው ወይ ነው እንዴት ይሄን ለማለት ነው። ሀሳብ እንዲሰጥበት ነው። እግዚአብሔር ይስጥልኝ። አይ ቀሲስ፣ ጥሩ ጥያቄ ነው የጠየቁ መጠየቅዎት ጥሩ ነው። ቆንጆ ጥያቄ ነው። እንደው ከኔ ጋርም ይያዛል መሰለኝ፣ እኔ ካልኩት ጋር እኔ ሪፍሌክት እያደረኩ ሌድና፣ ግሎሪፋይድ ቦዲ የሚለው ቃሉ መለኮት የተዋሃደው ቃል ግሎሪፋይድ ቦዲ ነው የከበረ አካል በሚለው ማለት ነው። መለኮት ከትስቢት ትስቢት ከመለኮት ሲዋሃዱ ተዋህዶ ትስቢትን የመለኮትን ገንዘብ ሲያደርግ ግሎሪፋይድ ነው። በዛ ግሎሪፋይድ ቦዲ በሚለው ቶን ግን በቤተክርስቲያን ታሪክም ውስጥ እነ ሴቨረስ ሳዊሮስ የሚታወቁበት ግሎሪፋይድ ቦዲ የሚለው የማይሞት አካል ማለት ነው። ክርስቶስ አንድ ጊዜ ሞቶ ተነሳ። ከተነሳ በኋላ ዳግም መሞት አይችልም። ስለዚህ ሞቶ ተነሳ ማለት ክርስቶስ አንድ ጊዜ ሞተ፣ ከዛ በኋላ መሞት አይችልም ሪዘረክትድ ቦዲ ማለት ነው። ምናልባት ግሎሪፋይድ ቦዲ የማይጠቅመን ከሆነ እሱ ማስወጣት እንችላለን። ቅድም ቃላትን እንቀይራቸው የምለው ለዚህ ነው። ግሎሪፋይድ ቦዲ ነው መለኮት የተዋዶ ስለሆነ የመለኮትን ክብር ገንዘብ ያደረገ ስለሆነ የክርስቶስ ሥጋ ከሞቱ በፊት ግሎሪፋይድ ነው እንላለን። ግሎሪፋይድ የሚለው ሌላ ትርጉም እንዳይሰጥብን ከፈለግን ግን ሪዘሬክትድ ቦዲ ነው፣ ሞቶ የተነሳ አካል ነው፣ ወይም ኢሞርታል ማለት ነው። ኢሞርታል የሚለው አክቹዋሊ በፈቃዱ ስላደረገው ነው እንጂ ሌላ ችግር ጥያቄ እንዳይነሳ እንጂ ኤግዛክትሊ የሚያስማማን ከሆነ ይዲም ቃል በቃ ሞቶ የተነሳ ሊሞት የማይችል አካልን ኢሞርታል ነው ብለን እንስማማና እንሂድ። ሪዘሬክትድ ቦዲ ነው ቃሉ የትንሳኤ አካል የሚለው ማለት ነው። ለምን ሲባል ፊልጵስዩስም ታስታውሱ ከሆነ ሶስት ሃያ አንድ ላይ ያለ ዘሄድ ስጋ ነትሁተ ወይ ሬስዮ አምሳ ለስጋ ስብሐት ይሁ ለክርስቶስ ይላል። ስጋችንን ትሁት፣ ስጋችንን የተዋረደውን ስጋችንን ያድሳል፣ ክቡር የክርስቶስን ስጋ ወደ መምሰል ይለውጠዋል ይላል። ክቡር የክርስቶስን ስጋ ወደ መምሰል የሚለው አምሳ ለስጋ ስብሐት ይሁ ነው። ስጋ ስብሐት ማለት አሁን ሥጋ ትንሣኤ ማለት ነው። ቃሉን ብንተካው ጥሩ ነው። ሥጋ ትንሣኤ፣ የተነሳ ሥጋ ሪዘሬክትድ ቦዲ ማለት ነው። በዚህ እንረዳው እንጂ ቀሲስ፣ በትክክል ኮንሰርን የሚያደርግ ነገር ነው ያነሱት። የክርስቶስ አካል ከተዋህዶ ጀምሮ ግሎሪፋይድ ነው። ጸጋና እውነትን ተመልቶ በእኛ ያደራል የሚለው ጸጋን እውነትን የተመላ ቅድም፣ በነገራችን ላይ የባህሪ የሚያነሳውት የአባ ጊዮርጊስ ክርስቶስ ቃል ስጋ ሲነሳ ለስጋ የመለኮት ገንዘብ የሆነ አንድ የሚያስቀረበት ነገር የለም የሚለው እሱ ነው ማለት ነው። ልክ ክርስቶስ የአዳምን ስጋ በነሳበት ቅጽበት የአዳም ስጋ የመለኮትን ባህሪ ገንዘብ አድርጓል። ያንን ገንዘብ ካደረገ በኋላ ቅድም ክብር የለውም ምናምን ልንል አንችልም ማለት ነው። የመለኮትን የቃልን ገንዘብ አድርጌ ማለት የሎጎስን ባህሪ ስጋም ገንዘቡ አድርጎታል ማለት ነው። ቅድም በትምህርታችን በተመሳሳይ ነው። ይሄ በተደጋጋሚ የተነገረ ስለሆነ ሆነ ትንሽ ላይ አሽኑት ሌላ ሪፍሌክት የማረግበት የክርስቶስ ስጋ ህሱር የሚባለው ከስጋው የፊት ያለውን ሂውማኒቲን አይመለከትም ወይ? ከተባለ አንድ ነገር ወስደናል ሂውማኒቲ ዊዛውት ኢንካርኔሽን ማለት ነው። ኢንካርኔትድ ያልሆነ ቃል ጋር ያልተዋሃደ ሂውማኒቲ የክርስቶስ ስጋ አይባልም። ኦልሬዲ ሌላ ሩቅ ስጋ ነው ማለት ነው። ሩቅ መለኮት መለኮትም ሩቅ ነው እንላለን በመጽሐፍ ቤት። ስለዚህ ስጋ የምናወራ ከሆነ ኦንሊ ስለ አዳም ብቻ ነው የምናወራው እንጂ ስለ ክርስቶስ አናወራም። ሩቅ መለኮት ማለት ይሄ ለክርስቶስ እዚህ ጋር አንድ ላብራራ፣ ለክርስቶስ ማለት ነው ለስግው ቃል ለቃል የአዳምን ስጋ ራሱ ከውድቀት በፊት የነበረውን እንኳን ቢሆን ራሱ መዋሃድ እኮ ውርደት ነው። ተዋረደ፣ ተጎሳቆለ ምናምን ሲባል እኮ ሰው ሆነ ነው። ሰው ሊከብር እኮ አይደለም ሰው የሆነው እና ሰው መሆን ከውድቀት በፊትም ቢሆን ውርደት አይደለም። ኃጢአት የሌለበትን ፍጡርነትንም እንኳን ገንዘብ አደረገ ማለት የመላእክትንም ራሱ ቢነሳ መላእክት ራሱ ከመላእክት እንዳንዱ ቢሆን ራሱ ውርደት ነው ለክርስቶስ። በጣም በዛ እንረዳው። በጣም ጥሩ ኮ ነው። አሁን ፍጡር ስጋን መዋሃድ ራሱ የፍጡር ስጋን መዋሃድ ራሱ ትህትና ነው። ፍጡርነት ራሱ ከአምላክ ክብር አንጻር ሲታይ ህሱርነት ስለሆነ ትሁትነት ስለሆነ ፍጡርነትን ገንዘብ ማድረግ የፍጡር ስጋን ገንዘብ ማድረግ በራሱ ነው። አዎ ግን መጋቢ፣ ይሄም እንኳ ትትና ነው አልን እንጂ ግን እሱ ግን ከዚያም አልፎ የአዳምን መከራውን ሐዘኑን ትካዜውን በኃጢያቱ ምክንያት የመጣበትን ኮይንስ ኮይንስ ሁሉ ነው የተሸከመው፣ ማልቀሱን ረሃቡን፣ መጠማቱን ሁሉ በገነት ውስጥ ሳለ ሊያገኙት የማይችሉት ፖቴንሻል ብቻ የነበሩ ግን በኃጢያቱ ምክንያት አክቹዋል ይሆኑ ነገሮችንም አብሮ ተቀብሏል። ይህንንም እናይህንን ግን ሲሆን ለምንድን ነው ብለን አላማውን አንስተን ከአላማው ጋር እንጽረን አውርተነዋል። ያወራ ነው አላማው ለማዳን ነው፣ ነው በፈቃዱ ነው። እንደ ትልቅ ነገርማ እንዳንቆጥረው መምህር፣ ይህንማ እንደ ትልቅ ነገር እንዳንቆጥረው። ክርስቶስ ካዳነን በኋላ ራሱ የህይወት መንገድ አድርጎት ዛሬም እኛ እንደክማለን፣ እንራባለን፣ እንጠማለን። ሰማዕታት ሁሉ አክሊል የሚያገኙበት ሆኗል መከራውና ለእኛ እንኳን ህስረት አይደለም። ይሄ ክብር ነው እንጂ ሰው መሆን ነው እንጂ ትልቁ ለእግዚአብሔር ሰው ከሆነ በኋላ ሰው የሆነውን መቀበሉን አድንቀን ሰው ከመሆን በላይ አጉልተን ልናየው አንችልም። ኦልሬዲ ሰው ሆኗል። ምክንያቱም ከአዳነን በኋላ እኛ የምንቀበለው ነውና። ጥሩ ነው። አዎ ግን ከሰውነትም በታች ሰው ሆኖ አዳም በገነት ውስጥ ከነበረውም በታች በኃጢአት ምክንያት የተዋረደው ተዋርዶ አለ። እሱንም ለቤዛነት በፈቃዱ ክርስቶስ ተቀብሎታል። የሚለውን አልተሸማቀቀም ይሄንን ሊቀበል ቅድም ብለናል። ይሄንን እንኳን አልተጸይፈው፣ ይሄንን እንኳን አልገፋው፣ ተቀበለውና ግን ምን አረገው? የእኛን ድኅነት ፐርፌክት ሊያደረግበት ተጠቀመው። ያንን ወይም ደግሞ ያን መከራ ጉስቁልና፣ መራ፣ መጠማት፣ አቅም እንዳይኖረው ልፍስፍስ እንደሆነ አደረግ ነው። ቅድም በመድኃኒትና በኪኒን በክትባት የመሰል ነው። ይሄንን ነው ልክ ነው፣ ወንድሞች ሲለን አላፈረም እኮ ተብሏል እኮ እዚህ ላይ ግን ቀሲስ ሲያነሱ ላይ አንዲት ነገር ልበል። እንትኑ አለ ተርሙ ሳዊሮስ ተጠቅሞታል። ይሄንን ተርም እና ይሄንን ተርም ግን ስናብራራ እንደተባለው እጸ ሕይወት ትንሣኤ ብሎ ሲተረጉ ምን ማለቱ ነው የሚለውን ለማብራራት ነው ያመጣ ነው ግን እንጂ እኛ በመስቀል ላይ እኛ እኮ እንዳውም ሲጀምር የበደሙ በንጹህ ደግሞ ፈሳሽነት በመስቀሉ ነው አለኛ የተፈወስነው እኮ ሲጀምር የምንበላው ስጋ ራሱ እኮ መለኮት የተዋህደው ነፍስ የተለየው ነው የምንለው፣ አደለ። ስለዚህ ከትንሣኤው በፊት ያለውን ስጋውን ነው የበጉን ስጋ ነው የምንበላው እኛ፣ የሞተውን መለኮት የተዋህደውን ስለ ስለኛ ነፍሱን የሰጠውን ስጋ በልተን ነው የዘላለም ሕይወት የምናገኘው በዚያ ነው የተወለድንበትም፣ መስቀሉ ነው እና የ እንደተባለው የቅድሟን ቋንቋሁን አልጠቀማትም ይችን ከዚች ለመከላከል ችን ወደ ሌላ ነገር እንዳትሄድብን ከማለት ነው የተነሳው። ግን ቆንጆ ጥያቄ ነው ያነሱት። ቀስ በጣም ቆንጆ ቴን ኪው። በጣም ጥሩ ጥሩ። በጣም እናመሰግናለን ወንድሞቼ። አሉ ሌሎች ወንድሞች መሰለኝ ሀሳብ ይስጡ። ሀሳብ ፓላዲ ውስጥ ማን ነው ሌላው? ግን አንድ እንደው እዚህ ጋር ቀጥታ የሚገናኝ ጉዳይም ባይሆን እንደው ትንሽ ማለት እንዳለብኝ ስለተሰማኝ ነው። ከነገራችን ላይ በክርስቶስ ስጋና ደም የምንሳተፈው ሞቱን ብቻ ሳይሆን ትንሣኤውንም ነው። ምክንያቱም ምክንያቱም ይሄ የክርስቶስ ስጋና ደም የተቆረሰው ክርስቶስ ከመነሳቱ በፊት ነው። ምክንያቱም ክርስቶስ ከተነሳ በኋላ ሊቆረስ አይችልም። አይደል? ክርስቶስ ከተነሳ በኋላ ከትንሣኤ በኋላ ስጋውና ደሙ ተቆርሶ ተቀርቶ ሊሰጥ አይችልም። ከዚያ በፊት የተደረገበት ምክንያት ይሄ ነው። ግን አሁን እኛ ከክርስቶስ ጋር በስጋው ደሙ ስንሳተፍ ከተነሳው ክርስቶስ ጋር ነው የምንሳተፈው። አሁን ህያው ከሆነው ህያው ከሆነው ትንሳኤንም ሞትንም ካለፈው ክርስቶስ ጋር ስለሆነ አንድ የምንሆንበት የምንዋሃድበት፣ በስጋው ደሙ ከሞቱ ብቻ ሳይሆን ከትንሳኤውም እንደምንሳተፍ ማወቅ አለብን። ስለዚህ የክርስቶስ ሞት ከአዳም ሞት ፍጹም ሚናው የተለየ ነው ማለት ነው። ፍጹም ሚናው የተለየ ነው። ሁሉ ነገሩ የተለየ ነው ማለት ነው። ለምን ነብስ ከስጋ ጋር ቅድስት ነብሱን ከስጋ ከቅድስት ስጋው ጋር ከለየ በኋላ የምንቀበለው መለኮት የተዋሐደው ነብስ የተለየው ቅዱስ ስጋውና ክቡር ደግሞ፣ ግን የሚያሳትፈን ከትንሳኤው ጋር ከሆነ ክርስቶስ ጋር ሲደርስ የሞትም የመከራውም የሁሉ ሚና ተቀይሮ ሌላ መንገድ፣ ሌላ ዓላማ፣ ሌላ ፍኖት ሆኗል። ስለዚህ የአዳምን ጉስቁልን የምንጎትትበት አዳምን የምናይበት ነገር የለንም። ባለፈው እንደተነጋገር ነው ሰው እንኳን የሚጠየቀው በአዳም ውድቀት ሳይሆን በክርስቶስ ባለማመን ይሆናል ማለት ነው። ሁሉን ነገር አቆመው ማለት ነው ኢንካርኔሽን ላይ ቅድም ያደረጋቸውን ነገሮች ሁሉ ኤክስቼንጅ የሚል ቃል አምጥተን መጋቤ ፕሮፖዝ አድርጎ ተጠቅመንበታል። ያው እሱ ያለ ትምህርት ስለሆነ እኛ እንድንረዳው ነው እንጂ በዚሁ ይሄ በሞቱ ህይወትን የሰጠን ሀሳራችንን ደግሞ ወደ ደስታ መቀየሩ፣ በተቃራኒ በድካም የነበረውን እሱ ደግሞ ለብርታት እንዳደረገልን በመጽሐፍት ያለ የቤተክርስቲያን የጥንት ቤተክርስቲያን ትምህርት ነው። ያንን ስላድል ኦሬዲ ብለነዋል። ይሄንን በረከት መጋቤ ብሉይ ቀሲስ ድበኩሎ አይ ቲንክ ቀሲስ ሁላችሁም ጨርሳችኋል ይመስለኛል ሶስት ወንድሞች አሉ ግን መጀመሪያ እነዚህ ወንድሞቻችን ሀሳብ ከመስጠታቸው በፊት አዲስ ነው መጀመሪያ ሞቲቬት ያደረገን ጥያቄ አንስቶ እና አዲስ እንዴት ነው ምንድነው ፊልም የምታደርገው አሁን አርዩ ሳትስፋይድ አር ኦር ሰምቲንግ አዲስ ብዙ ጊዜ እኔ ጋ ብዙ ጊዜ አሳልፏል እስኪ የኔ ወዳጅ ነው በጣም ረጅም ይገዳይ። አዲስ ከእኔ ጋራ ታሪክ አለን፣ መጋቤ ብሉይ። መጀመሪያ ቲክቶክ ስገባ ለመጀመሪያ ጊዜ አንድ መሪጌታ ነኝ የሚል ሰው ኤርሚያስ ቤት ገብቶ ቄሶቹ ሰው ሲሞት ፍትሐት ብለው የሚደግሙት ብሎ ጊዜዎች ጸመመን አውጥቶ ወሰይጣን ይቁም በይማኑ ብእሲቱ ትኩን መበለተ እያለ ይህን ነው የሚደግሙ እያለ ሲያወራ መቋቋም አቀተኝ። እና በቃ መታገስ አቃተኝ ነው እምላቸው። ከዛ ዝም የገባሁኝ ማለት ነው። ሰባት ሰዓት ሙሉ አደርኩ፣ ብሌሊት ሙሉ እና ለካ እኔ ይሄ ቅበተ እምነት ላይ ሰርች አላውቅም፣ ኤክስፕሪንስ የለኝም። ሲጠይቁኝ መመለስ ብቻ ነው እኔ አልጠይቃቸውም፣ አልሞግትም እና ከታችሁ ነው ይተከተካል እኔ አላውቃውም። አረ ባክወት፣ እንደዚህ ይበሉ፣ አረ እንደዚህ ይበሉ፣ እርስዎ እራስዎ ይጠይቋቸው፣ ምናምን ኤክስፕሪንስ የለውትም ብያ ላይ ሞልጨኛል ና በኋላ ምን አይነት ልጅ ነው እንደዚህ የሚሰድበኝ? ኦርቶዶክስ ነው ምና ደግሞ ሳየው፣ ይሄው ፕሮፋይሉ አልተቀየረም። እና እንደው በጣም ተናድጄበት ነበረ። እግዚአብሔር በሚያውቀው ግን ጥሩ ልጅ ነው፣ በጣም ፖላይት ልጅ ነው። አሁን የእርሶ ወደቀ መዝሙር ሲሆን ደግሞ ያው መቼስ ያው አብሬ እኔም ተማሪ መሆን ስላለብኝ ከእርሱ ጋር እንትን ብየዋለሁ እና ጥሩ ልጅ ነው። በጣም ቅናት ያለው ልጅ ነው። የተናገረኝንም ነገር ካለው ጉጉትና እንዲሆን እርሱ እንድመልስለት ከፈለገው አንፃር መሆኑን ተረድቻለሁ እና ጥሩ ልጅ ነው ለማለት ነው። ቴንኪው የእነዚህ አይነት ልጆች የሚያነሷቸው በነገራችን ላይ ቤተክርስቲያንን በጣም ድፌንድ እያደረጉ ያሉ ልጆች እንዳሉ ሰምቻለሁ። በዚ ጉራያን ቲክቶክ ብዙ አክቲቭ ላይ ባልከታተልም ጥያቄው ጥሩ ነው። ሞቲቬት ያደረገን ቅድም ለዚህ ሁሉ ውይይት በር ከፍቶልናል እና አዲስ አይሆፕ በተሻለ መልኩ አሁን የተሻለ መረዳት ላይ ደርሳል፣ ብዬ አስባለሁ። ሲጸኑ የነበሩ ሲያስቸግሩ የነበሩ ግን ደግሞ አንተ ሪፍሌክት አድርግ እስኪ። ወንድሞች ሌሎች ወንድሞች ከመስጠታቸው በፊት እየሰማን ከሆነ ሚውትድ ነህ። አዲስ ተኝቷል ማለት ነው፣ ቲክቶክን እንደከፈተው ስለመሸ። ስለዚህ ሌሎች ወንድሞች ልስጥ ማለት ነው። ዲያቆን ሕዝቅያስ ክርስቶፎሮስ እና በላዲዎስ፣ ኦኬ፣ ከላይ ካለው ልጀምር። በላዲዎስ እንደምን አመሻችሁ? ቀሲስ ይፍቱኝ ባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አመሰግናለሁ። ምናልባት እንደ ሀሳብም እንደ ጥያቄም ትሆናለች፣ ግን የመጨረሻ ስለሚሆን ብዙም ችግር የለውም ምናልባት ዴፊኔሽኖቹ ላይ ነው ያተኮር ነው ይመስለኛል። ከወርዲንጎቹ ባለፈ ወርዲንጎቹ ብዙ ማተር ስለማያደርጉ መቀር እንደሚችሉ ስለተነገረ እሱ ጥሩ ሀሳብ ነው ይመስለኛል። ነገር ግን ዴፊኔሽኖቹ አሁን ለምሳሌ ብሌምለስ ፓሽን የተባለና የተወሰደው ከአንድ ሳይድ አይሆንም ወይ? ምናልባት ምናልባት ጥያቄ ይኖረኛል። እነዚህ ነገሮች ከግዴታላዊ ጋር ከሚባለው ከኬነሱስ አንጻር የሚነገሩ አይሆንም ወይ? ምናልባት እሱ የሚለው ለሰፊ ውይይት የሚበቃ ይመስለኛል። ግን ልትሆና ወደ ጥያቄ ወደዋን እንትን ለመጠ በተለይ ይሄ የሞት ነገር አክቹዋል መሆኑ ጋር እየተነገረ ነበር እና በተለይ ፕሮሚሱ ነበር ወይም ደግሞ ፖቴንሻል ነበረው ያ ፖቴንሻል አክቹዋል መሆኑን ከውድቀት በኋላ ሁላችንም የተማመኑ ይመስለኛል። ግን ይሄ አክቹዋል የሆነበት መንገድ ላይ ነው ትንሽ ምናልባት ጥያቄ የሚኖረኝ አክቹዋል ሲሆን ምንድን ነው የግድ ሆነው ነው ቢኮዝ ኦፍ ነሰሲቲ